ሁለተኛው የዓለም ጦርነት ያበቃበት ጀርመንን ጨምሮ የአውሮፓ ሀገራት የናዚ ጦር የተቀሰቀሰበት ሁለተኛው የዓለም ጦርነት በአህጉሪቱ ያበቃበት 80ኛ ዓመት ዛሬ ላይ እየዘከሩት ይገኛሉ። ሰላማችሁ ይብዛ። የዩቱብ ቻናላችን ተከታታዮች፣ ዛሬ በዓለም ታሪክ እጅግ ብዙ ህዝብ ያለቀበት ሁለተኛው የዓለም ጦርነት ሀያላን መንግስታት በሁለት ጎራ ተሰልፈው ያካሄዱት እስከዛሬም ተወዳዳሪ ያልተገኘለት ከባዱ ጦርነት ያበቃበት ሰማንያኛ ዓመት ሆኗል። ሁለተኛው የዓለም ጦርነት ያበቃበት ሰማንያኛ ዓመት ዛሬ እየተዘከረ ይገኛል። ጀርመንን ጨምሮ የአውሮፓ ሀገራት የናዚ ጦር የተቀሰቀሰበት ሁለተኛው የዓለም ጦርነት በአህጉሪቱ ያበቃ የተጠናቀቀበት 80ኛ ዓመት ዛሬ ላይ እየዘከሩት ይገኛሉ። ሩሲያን ጨምሮ በመላው ዓለም የዛሬ ዕለት ማለት የጎርጎርሲያኑ ግንቦት ስምንት ቀን ከሁለተኛው የዓለም ጦርነት ወዲህ በአህጉሪቱ ታይቶ የማይታወቀው የሰላምና የነፃነት ምዕራፍ የጀመረበት ዕለት የሚከበርበት መሆኑን ቢታመንም ወቅታዊው እውነታ የድቅድቅ ጨለማ ጥላ ያጣለበት መሆኑን ቀጥሏል። ሩሲያ በዩክሬን ላይ እያካሄደችው ያለው ጥቃት ወደ አራተኛ ዓመት እየተጠጋ ነው። ሁለተኛው የዓለም ጦርነት በአውሮፓ ያበቃበትን ሰማንያኛ ዓመት ዛሬ ላይ ዩናይትድ ስቴትስ ብሪታንያ ብሪታንያ፣ ፈረንሳይና ተከታታዮቻቸው የአውሮፓ የድል ቀን ወይም ቪኢዲ ዴይ ብለው የሚጠሩት የናዚ ጀርመን ጦር ያለምንም ቅድመ ሁኔታ ሬሚስ፣ ፈረንሳይ ውስጥ እጅ መስጠቱን ያረጋገጥንበት እንደ ጎርጎሪሳኑ አቆጣጠር ግንቦት 8 ቀን 1945 ላይ ነበር። ሩሲያ ግን የሶቪየት ህብረት ቀዩ ጦር በርሊንን የተቆጣጠረበትን ግንቦት 9 1945ን ታከብረዋለች። በዚህ ልዩነት ምክንያት 80ኛ ዓመት የድል ቀን በምዕራብ ሀገራት ዘንድ ዛሬ ሲከበር ውሏል። ሩሲያ የምታከብረው ነገ ግንቦት 9 2025 እንደሆነም ተነግሯል። አውሮፓውያን በሞስኮ ጥቃት ሳቢያ የመከላከያ ወጪውን በከፍተኛ ሁኔታ ለማሳደግ ግን ተገደዋል። ጦርነቱን ተከትሎ የአውሮፓ መሪዎች ማስጠንቀቂያ ማሰማታቸው እንደቀጠሉ ነው። በዚሁም በርካታ ሀገራት ይህንን የድል በዓል እያከበሩት ይገኛሉ። የሁለተኛው የዓለም ጦርነት የተጀመረው ፋሺስት ኢጣሊያ የዓለም መንግስታት ማኅበር አባል የነበረችውን ብቸኛዋ አፍሪካዊት ሀገር ኢትዮጵያን በመስከረም 1928 መውረር እንደጀመረች ቢሆንም አውሮፓውያንና ሌሎች ጦርነቱ መነሻ የሚያደርጉት የጎርጎሮሲያዋን መስከረም 1 1939 ማለትም ነሐሴ 8 1931 ጀርመን ፖላንድን የወረረ የተደረችበት እለት ነው። በሁለተኛው የዓለም ጦርነት ከ30 በላይ የሚሆኑ ሀገራት 100 ሚሊዮን ህዝቦች በቀጥታ ተሳትፈዋል ወይም ተካፍለውበታል። የጦርነቱ ዋና ተዋናዮች አጠቃላይ የኢኮኖሚ የኢንዱስትሪና የሳይንስ አቅማቸውን ሙሉ በሙሉ ባዋሉበት በዚህ ጦርነት ከ50 እስከ 80 ሚሊዮን የሚገመት ህዝብ አልቋል፣ ዶጋመድ ሆኗል። ሁለተኛው የዓለም ጦርነት በጦርነቱ ለኳሽ በናዚ ጀርመን ሽንፈት በተባበሩት ተጓዳኝ ኃይሎች ማለትም በአሜሪካን በብሪታንያን በፈረንሳይና በሶቪየት ህብረት ድል አድራጊነት ካበቃ ዛሬ 80ኛ ዓመት ሆኖታል። በጎርጎሮሳዊው በ1945 ግንቦት መጀመሪያ ላይ ዋና ከተማይቱ በርሊን በሶቪየቶች እጅ ስትወድቅ ተሸናፊው የናዚ ጀርመን ጦር እጁን ሰጥቷል። በኋላም ግንቦት 8 1945 የድል አድራጊዎች ተጓዳኝ መንግስታት ከፍተኛ ወታደራዊ ባለሥልጣናት በተገኙበት የናዚ ጀርመን የተለያዩ ክፍለ ጦሮች የበላይ ች በተዘጋጀው ሰነድ ላይ ጀርመን ያላንዳች ቅድመ ግዴታ እጅ መስጠቷን በካርልስ ሆርስት በርሊን በሀገሩ ሰዓት አቆጣጠር ለእኩለ ሌሊት 15 ደቂቃ ሲቀረው በፊርማቸው አረጋገጡ። ይህም ጀነራል አልፌርድ ዮሴፍ ፈርዲናንድ ዮዴል በተባለ የጀርመን የመከላከያ ኃይል ከፍተኛ የጦር አዛዥ በራዲዮ ተነገረ። ይህም እኛ ከዚህ በታች ፊርማችን ያስቀመጥን የጦር አዛዦች ያላንዳች ቅድመ ግዴታ ሀገሪቱ እጅ መስጠቷን እናረጋግጣለን። ስለሆነም በምድርና በባቡር እንዲሁም በአየር የተሰማሩ እስካሁን በጀርመናውያን የሚታዘዙ ኃይሎቻችን በሙሉ በሶቪየት ቀዩ ጦር የበላይ አመራር ስር መሆናቸውን እናረጋግጣለን። የጀርመን ሽንፈት በፊርማቸው ያረጋገጡት የናዚ ጀርመን የጦር ኃይሎች ዋና አዛዥ ፊልድ ማርሻል ቬልሄም ካይተል፣ የአየር ኃይሉ አዛዥ ሃንስ ዮርግ ሃንስ፣ የባህር ኃይሉ አዛዥ አድሚራል ሃንስ ጊዮርግ ፎን፣ የሞኒክ የታሪክ ተቋም ባልደረባ የታሪክ ምሁሩ ዮንስ ሆርተር ያኔ የሆነውን አስገራሚ ነው የሚሉት ጀርመን እጅ መስጠቷን ያረጋገጠው ያኔው የጀርመን መንግስት ሳይሆን የጦር ኃይሉ ነው። በህጋዊ አመለካከት ይህ በነዚያ ቀናት ከተፈጸሙት አስገራሚ ነገሮች አንዱ ነው። እነዚህ የጦር አዛዦች ናዚ ጀርመን እጇን መስጠቷን በፊርማቸው ያረጋገጡት ያኔው የናዚ ጀርመን መሪ አዶልፍ ሄትለር ከአንድ ሳምንት በፊት ህይወቱ ካጠፋ በኋላ በይፋ ከተኩት ከፕሬዚዳንት ካርል ዶኔትስ ጋር በተካሄደ ምክክር በኋላ ነበር። ያኔ የዶኔትስ መንግስት ከመናገሻ ዋ ከተማ ከበርሊን ሸሽቶ ሰሜን ጀርመኗን ፍሌንስበርግ ከተማ ነበር የሚገኘው። ከካርለስ ሆርስት ፊርማ በኋላ ግን ወደ በርሊን ተመልሷል። ግንቦት 23 ቀን 1945 ፕሬዚዳንቱ ዶኔትስና የመንግስታቸው አባላት በሙሉ በእንግሊዞች እጅ ገብተዋል። ጀርመኖች እጅ መስጠታቸው ይፋ እንደሆነ የያኔው የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል እለቱን ከማናቸውም ቀናት የላቀ ሲሉ በማወደስ የድሉ ዜና ለህዝባቸው ዳግም አበሰሩት። ይህ የእናንተ ድል ነው ለነፃነት የተገኘ ድል። በረዥሙ ታሪካችን ከዛሬዋ ቀን የበለጠ ታላቅ ቀን የለንም ይሉታል። ናዚ ጀርመን የጀርመን ጦር ኃይል ድል መሆኑ የተበሰረበት ማስታወቂያ ሲነገር ናዚ ጀርመንና የጀርመን ጦር ኃይል ድል መሆኑ የተበሰረበት ማስታወቂያው ሲነገር፣ ሉንበርግ የተባለችው ሰሜናዊት ጀርመን ከተማ ህዝቡ ስሜት ምን ይመስል እንደነበር የብሪታንያ ዜና መስረጫ ኮርፖሬሽን ቢቢሲ በዚያን የነበሩት ጀርመኖች ምንም ዓይነት አስተያየት ሲሰጡ እንዳልተሰማ ነበር የዘገበው። ማስታወቂያው ሲነገር ጀ ጀርመናውያን ቆመው ሳይንቀሳቀሱ አንድም አስተያየት ሳይሰጡ መልእክቱን በጸጥታ ሲያዳምጡት ነበር። የሉምበርግ ነዋሪዎች እንዴት እጃቸው እንደሚሰጡ መመሪያ ሲሰጣቸው ለጊዜው ጸጥ ካሉ በኋላ ምንም ሳይናገሩ መበታተን ጀመሩ ይላል። ጀርመን እጅ የመስጠቷ ዋና ዜና ከተሰማ በኋላ በርካታ ናዚዎችና ደጋፊዎቻቸው እንዲሁም በጠላት እጅ በመውደቃቸው እንሰቃያለን ብለው የሰጉ ሌሎች ጀርመናውያን ሕይወታቸውን በገዛ እጃቸው አጥፍተዋል። በሺዎች ከሚቆጠሩት ከነዚህ ሰዎች መካከል ዜናው በመላው ጀርመን በተደረሰበት በማግስቱም ግንቦት 9 1945 ሕይወታቸውን ያጠፉት በርካቶች ነበሩ። ከናዚ ጀርመን አገዛዝ በኋላ በብዙ ሚሊዮኖች የሚቆጠሩ ቤት አልባ ሆኖ ነበር። ብዙዎች በግዳጅ ስራ የተሰማሩ የጦር እስረኞች፣ ስደተኞች፣ ቀድሞ ማጎሪያ ውስጥ የነበሩ ከመኖሪያቸው የተፈናቀሉ፣ ፍርሃትና ጥቃቱ የሚረሳ አልነበረም። ከዚህ በኋላም እግሬ ያውጭኝ ስደትና መሳደዱ ከትውልድ ቦታ መፈናቀሉና ሀገር አልባ የመሆኑ ስሜት ተደብላል ያልቁባቸው ነበር። ግንቦት 8 ቀን 1945 በይፋ ያበቃው ሁለተኛው የዓለም ጦርነት ከዚያም በላይ ሊዘልቅ ይችል እንደነበር ነው የሚነገረው። የጦርነቱ ፍጻሜ እንዲፋጠም ካደረጉት ምክንያቶች አንዱ ተጓዳኞቹ ኃይሎች ከሁለት ወር በፊት ማለትም በመጋቢት ወር ምዕራብ ጀርመን ሬማገን ያለውን የሎንድሎፍ ድልድይ መቆጣጠራቸው ነው ይባላል። የአሜሪካን ጦር መጋቢት 7 1945 የያዘውን ይህንን ድልድይ ናዚ ጀርመን ብዙ ጊዜ ለማውደም ሞክሮ ሳይ ላይ ሳካለት ቀርቷል በወቅቱ በታላቁ የራይዝ ወንዝ ላይ ከነበሩት አርባ ድልድዮች ውስጥ አንዱ የነበረው የሎንድሎርፍ ድልድይ መያዙ የተጓዳኞቹን ኃይል ወታደሮች ከምዕራብ ወደ ምስራቅ ጀርመን በቀላሉ ገስክሰው ድሉን እንዲያፋጥኑት ምክንያት መሆኑን ይነገራል ያኔ ናዚ ጀርመን ተባብሮ ይወጋ የነበረው ተጓዳኙ ኃይልም ድልድዩ ድልድዩ እስከፈረሰበት ጊዜ ድረስ ባሉት ሶስት ሳምንታት ሩር ወደ ተባለው ወደ ጀርመን የኢንዱስትሪ አውራጃ 25 ሺህ ወታደሮችን ለማሻገር ችሏል ተገኝተዋል ከዚያ ቀደም ሲል የናዚ ጦር የሽንፈት ቁልቁለቱን የተያያዘው በአሁኑ ቮልግራድ በያኔው ስታሊንግራድ በምትባለው የሶቪየት ህብረት ከተማ ከነሐሴ 23 ቀን 1942 እስከ የካቲት 2 1943 በተካሄደ ከበባና ውጊያ የተቀዳጀው ወሳኝ ድል ነበር